ይህ ሁላችሁ ጠላታችሁን ንክች እንዳታረጉት፣ ፈገግ ብላችሁ አሸንፉት፣ ከፍ በማለት አብግኑት፣ ንቆ በመተው መልስ ስጡት፣ ዝምታን በመምረጥ ቅጡት፣ ትዕግስትን በመላበስ ግደሉት። ጠላታችሁን ንክች እንዳታረጉት። ሃፒ በርዝዴይ ብራዘር።

ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ፣ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበሱ የተሰማችሁን ሀሳብ አስተያየት በኮሜንት እንሰጥኝ እያልኩኝ ዛሬም እንግዲህ አብርሽ ልደቱ ነው በሚል ፕሮግራም ይዘው መጥተዋል። በቅድሚያ እንኳን ተወለድክ ለማለት እወዳለሁኝ። እኔ የማንም ጥላቻ የለብኝም፣ ስራቸውን ብቻ ነው ነቅፌ ወይም ደግሞ በስራቸው ላይ ብቻ ነው አስተያየት የምሰጠው። በመወለዱ ደስተኛ ልሆን አልችልም። ስለዚህ እንኳን ደስ ያለ ግን ባለው ስራ እና ባለው ሁኔታ ተሻሽለ ወደ ቀድሞ ድሮ የምናውቀው አብረሽ በነገራችን ላይ ድሮ እኔ አብርሽን በምንም ተአምር ልጣለው አልችልም። ለምን በሉኝ፣ እኔ ዩቲዩብ ሃ ብሎ ሲከፍት ገና ከአራት ዓመት በፊት ነው የማውቀው። እንግዲህ ያኔ አራት ዓመት እንደዚህ አካባቢ፣ ከአራት ዓመት በፊት እንኳን ሆኑም እንደዛ አራት ዓመት፣ ምክንያቱም ለምለም ዩቲዩብ ከፍታ ሰሰጡ ጀምሮ ነው የማውቀው አብረሽን። ስለዚህ ልጠለው አልችልም። ፍቅርዬን እሱን አብሬ ነው የማውቃቸው እና መጀመሪያ ጀምሬ ዩቲዩብ ላይ ማቃቸውን እንዴት በቃ ውስጣቸውን እያወቅኩኝ በጣም ከፍቅር ጋር በነበሩ ሰዓት የሚሰሩትን ቪዲዮዎች እያሰብኩኝ መቼ ይሆን አብርሽ ወደ ራሱ ተመልሶ እንደዚህ አይነት ቪዲዮዎች የሚለቅልን የሚል እንትን አለኝ። ምክንያቱም ከእሷ ጋር በነበረ ሰዓት የሚሰሩት ከህፃናት ጋር ነው ውሏቸው፣ ከልጅ ጋር ምናም በቃ አንድም ሰው ጥሩ መጀመሪያ ሲከፍት ጥሩ የሚሆን የለም። እንደዚህ አይነት ነገር ነበር የሚያሳዩን ና እነዛ ነገሮች ስለሚናፍቁኝ ዛሬም ነገም ምጓጓለሁ። ነገም ሌላ ቀን ነው። አብርሽ ተመልሶ ወደ ራሱ ተመልሶ የበፊት ነገሮችን ይሰራል ብዬ አምንበታለሁ እና እንኳን ተወለድክ ለማለት እወዳለሁ። ግን ስለ ልደቱ ሀሰባሴስ መስጠት ፈልጋለሁ። ጓደኞቹ ናቸው ቤተሰብ ናቸው። ኦኬ፣ ሰርፕራይዝ ማድረጋችሁ እንኳን ተወለድክ ማለታችሁ በጣም ያስደስታል። ግን የሄር ሜላ ነገር ካለባበስ ጀምሮ በቃ እንዴት ነው መለጣጠፍ ትወዳለች። እኔ በጣም የሚያስገርመኝ ነገር ለምንድን ነው የምትለጣጠፊ? ማለት በቃ እንደ ሌሎቹ ሆነሽ እንደ ወንዶቹ ሆን አሉ አጠገብሻ ልሆን ሮጣ መታቀፍ ነው የምትፈልገው ምናምን ደግሞ የለበስሽው ልብስ ሲዘጋ ሴት ልጅ መሆኔን እኔ እናቴ እንደው ምን እንዴት ተመርቀሽ ነው እኔ ሌላው ከምንም በላይ ነው በጣም በእነዚህ ሁሉ ወንዶች መካከል አንቺ ወንድ ልጅ ማለት እኮ በነገራችን ላይ በተፈጥሮ በራሱ ስሜት በቃ የሆነ ነገር አይቶ የሚደነግጥ ስሜት ያለው ሰው ነው። ገባሽ? የሚያሳስት ነገር ይዘሽ እዛ ጋር እየተገኘሽ እርቃንሽን እያዩሽ ወንዶች አይሳሳቱ ማለት አይቻልም። ገባችሁ? ይሳሳታሉ ወንዶች፣ ምክንያቱም የምታደርገው ነገር ከላይ ጀምሮ እስከታች ድረስ እንደዚህ ግልጽ ጥጥ ያለ ነገር በጣም ያስጠላል። እኔ ወደ ልቦናችሁ ይመልሳችሁ ማስተዋል ይስጣችሁ ሁላችሁንም እርቃናችሁን የምትሄዱ ሰዎች በሙሉ እኔ ሄርሜላ ብቻ አይደለም መናገር የምፈልገው ሁላችሁም ዘመንን ብላችሁ ሰለጠንን ብላችሁ የሰየጠናችሁ ይሄ ሰይጣን መሆን ነው የሰይጣን ግብር መሆን ነው እንጂ መሰልጠን አይደለም እኔ እርቃን በመሄድ ስልጣኔን አልገልጸውም ምናልባት አንዳንዶቻችሁ አደነቅን ወደድን ብላችሁ አንድ ሰው የሆነ በቃ አርቃን የሆነ ሲመጣ ወይኔ ስታምር ኔ ልልት ኔ ኖ ይሄ አይደለም ልዕልትነት። ይሄ አይደለም ማንነትን መሰብሰብ፣ ራቁትን መሸፈን መከለል ነው እንጂ ልዕልትነት፣ ይሄ እዚህ ጋ መለመላ ወጥቶ ልዕልትነት የለም። የሴት ልጅ ውበታ ሲጀመር ጸጉሯና ቀሚስ ነው በቃ ቀሚስ። እኔ ቀሚስ ስለምወድ አይደለም መሆንም አለበት በቃ በቻይና ሱሪ መወጠር አንሷችሁ እንደገና አሁን ላይ ደግሞ የመጣ እርቃን መሄድ፣ ፈጣሪ እንደው ማስተዋሉን ይስጠን። የእውነት እኔ እግዚአብሔር አምላክ ለእኔ አልፌዋለሁ። ከዚህ በኋላ መቼም ካላበድኩ አብጄው ጨርቄን ጥዬ ሄድኩኝ፣ ይለብስ ይሆናል አልለብስ ይሆናል፣ ያ ጠቅላላ ወረድ አውልቄ ማለት ነው። ከዚያ ውጭ ግን በጤንነቴ እናቴ ወልዳ ስታሳድገኝ ዘርፋፋ ቀሚስ ለብሳ ያሳየች ነው ያሳደገችኝ። እኔም እንደዚህ ነው የምቀጥለው። እግዚአብሔር ከፈቀደ እኔም ልጆቼም ከእኔ የሚወለዱትንም በእኔ ኃይል ላይ ይሆን ይችላል፣ በእኔ ብርታት ሊሆን ይችላል። ቤተሰብ ለፍቶ ደክሞ ነው እዚጋ የሚያድርሰው ሁሉንም። ማንም ልጁ ባለ የሆኑ እንዲያድግለት የሚፈልግ የለም። በነገራችን ላይ ግን በዋና ኗራችን ሰለጠንን ስንል አሻሻልን ስንል የምናመጣው ጉድ ነው ይሄ ሁሉ ጉድ። ከጥሩ ቤተሰብ ትወለዱና እስከ ቤተሰባችሁ ታሰድባላችሁ። አሁን አንቺ ምን አሳዳጊ የበደለሽ እየተባሽ ነው እዚጋ ይህን ቪዲዮ እየሰራሽ ያለሽው? ከምትሰሪው ስራ እያለባበስሽ፣ በእውነት ጥሩ አይደለም። ሰው አፍ መግባት እራሱ ኮ የሆነ ጊዜ በቃ ይጥላችኋል። እንዴ አላያችሁም እንዴ ትናንትና እንዲህ እንዲህ በቃ አፈራይን ካል ለመራመድ ሰለቸን ብለው የሚያስቡ ሰዎች ዛሬ ላይ ሰውነታቸው ተቀይሮ የሆነ በሽታ ይዟቸው አልጋ ላይ ሆነው ሞተው አላያችሁም አልሰማችሁም ስጋ ለባሽ እኮ ነን እኛ እውነት እዚህ በደቂቃ ውስጥ እኔ ለእናንተ እያወራኋችሁ በትንታ እራሱ ልሞት እችላለሁ እና ወደ ራሳችሁ ተመለሱ ራቁታቸውን የምታደንቋቸው በተለይ ራቁታቸውን ሲሄዱ ይሄ ነገር ይቅርብሽ በሉ። አይሰልቻችሁ፣ ደጋግማችሁ ጻፉ። ኢቨን እናንተ ባጽፉ እንኳን የሚጽፍ ሰው አትንቀፉ። እኔ ይገርመኛል። እኔ አሁን እማደንቃቸው ቤት የፈለገ ታምር ቢሆን ሳልጽፍ አልወጣም፣ መራቁታቸውን ሳይ ማለት ነው። ግን ምን ይላሉ? መብቷ ነው እንዲህ። እኔ እኮ መብቷ አይደለም አይደለም እኮ ያልኩትኝ። ግን እንደ እህትነት የሚሰማት ጥሩ ያልሆነውን ነገር ነግሬያት አልፋለሁ። እንደ እናንተ ሂጅበት በዩ ትክክል ብዬ አላልፍም። የፈለገ ቢሆን በቃ ካየሁ አየሁ ነው። ለምሳሌ አሁን ከትናንቱ ሌሩታያን ፎቶ ስትነሳ አይሆኑም ነው ያልኩት። ለምን ይሄ ይሆናል ነው። በየኮሜንቱ በየቪዲዮም ግን መልሳችሁ ምን አታካብጂ፣ አታካብጂ ያላችሁ አላችሁ። እውነታችሁ ነው። በጣም ነው ማካብደው። እናንተ አሁን በልባችሁ እኮ ደግሞ ሙስሊሞች ናቸው ዘጣፍ በልባችሁ እኮ አልሐምዱሊላህ ሙስሊም ላደረከኝ ይርቃኔ ናሉን ቁጣም ትላላችሁ። ግን ደግሞ እዛ ጋ ኮሜንት ላይ አታካብጂ እያላችሁ ጽፋላችሁ። ኖ እኔ የዛን ቀን እግዚኦ ያላትንና እ ይቀርበሽ አውዝ ቢላ ያላትን ሁላ አድናቂያቸው ነው። የራሷን ፕሮፋይል አድርገ በጣም ነው ያደነኳቸው። ትክክለኛ እህት ማለት ይሄ ነው። እሷ የማይጠቅማትን ነገር ወይም ደግሞ እሷ ስትሳሳት የሚመልስ ነው እህት ማለት እንጂ እንደናንተ ዝም ብሎ ሂጂበት ወይ ስታምሪ ምናምን ነገ። ይሄ እንዲህ የተመካንበት ገላችን አፈር ነው። አፈር ራሱ ምን ሆነው። በደቂቃ ስንታደል ነው ቆመን የቁም ስቀይ ገጥመን፣ አልገባችሁ። ለነገሩ ካልተያዛችሁ ያላችሁበት ነገር አይገባችሁ። እየያዛችሁ ጸበል ቦታ ሂዱ፣ ጉዱን ለማየት ጤነኛ ከሆናችሁም እንዲሁ ከተማ ላይ እያውደለደላችሁ፣ አርቤለርብር ላይ እየጨፈጨፋችሁ፣ ላለባበሳችሁ ሳትጨነቁ፣ ለመጋባች ሳትጨነቁ ትኖራላችሁ። ግን ያዝ ያርጋችሁ ሳይብስባችሁ ቆንጠጥ ያርጋችሁ፣ ህመም ሲሰማችሁ በሐኪም የማይድን ነገር ሲሰጣችሁ የዛኔ ፈጣሪያችሁ ጋር እንድትመለሱ ስለሚፈልግ የዛኔ ታቆታላችሁ። ጸበል ቦታ ስትሄዱ ትረዳላችሁ ይሄን የሚጮኸው በሙሉ እንዳላጋነት በምኗ ገባ? በእምብርቷ። በምኗ ገባ? በግሯ። በምኗ ገባ? በደረቷ። በምኗ ገባ? በጭቷ። እንደዚህ ነው የሚለው፣ በቃ ምክንያቱም እንዲህ አይነት መንፈስ ደግሞ አይወጣም፣ መውጫ የለውም። እውነቱን ስነግራችሁ ማለት ነው። ምክንያቱም ልክ ያን ጸበል አቁማችሁ ስትሄዱ ተመልሳችሁ እዛው ስለምትገቡ ሱስ አይለቅም፣ አመል አይለቅም። ጸበል ቦታ ሂዱ። የእውነት እኔ ለምናገረው ነገር ስህተተኛ ከሆንጎኝ ጸበል ቦታ ሂዱና የዛኔ ታዝናላችሁ። ከየት ከየት እንዴት ያስዋት እንደሚል አጋንንት፣ በራቁት የገባ አጋንንት መውጫ የለውም። ስለዚህ ለዛ ነውን የምታገለው በቃ የምወዳቸውን እህቶቼ ታዉ አንዴ ብርታቸውን አንዴ እግራቸውን አንዴ ደረታቸውን ሲያሳዩ እናንተ በለውበትሽ የኔ ሞዴል እንንንን ትላላችሁ። ግን ይሄ ሞዴልን ሳይሆን መሰይጠን ነው። የሰይጣንን ስራ ለራሱ ማስገባት ነው። ይሄ ደግሞ አይጠቅምም። ይሄ ደግሞ ወዳጅ እየሆናቸው አደለም። በቃ ካልክሏቸው ኖ በሏቸው እናንተ እንደ ቤተሰብ ነው የሚያዩዋችሁ። ኮሜንታችሁ አንድ አይነት ከሆነ ይመለሳሉ። ተከፋፍላችሁ ስትባሉ ነው እነሱ ደስተኛ የሚሆኑት፣ እንጂ አንድ ሆናችሁ የሚሰሩት ስራ ስህተት ነው ብላችሁ ብትነቅፉ፣ አሁን ሩታ እና አብርሽ ለምሳሌ የሩታ ለብቻ አብርሽ ለብቻ ብላችሁ ከምትከፋፈሉ ማለት ነው ስህተት የሆነው። ሁሉም ጋር ያለውን ስት አንድ አይነት ሆናችሁ ለምሳሌ አራት መቶ ምናምሽ አብርሽ ጋር አለ፣ ሁለት መቶ ምናምሽ ሩታ ጋር አለ አንድ ብትሆኑ ማለት ነው። እመኑኝ ቶሎ ነው የሚያቆሙት ይህን ጭምርቅልቅ። ስለዚህ በተቻላችሁ መጠን እንደዚህ አይነት ነገር ስታዩ ቆንጠጥ አርጉ። አንቺ ሄርሜላም ወደ ልቦናች ተመልሽ። እሷ ብቻ ሌሎቻችን ወደ ልቦናች ይመልሳችሁ። በድጋሚ መልካም ልደት አብርሽ። አንተም ወደ ልቦና ይመልስና ወደ ጥሩ ወደ ድሮ ማንነት ወደምንወደው ወደምናከብረው አብርሽ እንዲመለስ ምኞቴ ነው። እኔ ወዳችኋለሁ። ላይክ ሰብስክራይብ አርጉ። መልካም